ግማሹን ኮሰርክ በቂኖ ቀሪውን መልስላት። አቶ መለስ ዜናዊ ለደራርቱ የቀድሞ ባል የተናገረው ጀግናዋ፣ አትሌት ደራርቱ ቱሉ ቀድሞ ባሏ ንብረቷን በሙሉ ወስዶ ባዶ አስቀራት። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊ ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት። መለስ ነኝ፣ ቢሮ እፈልግሻለሁ፣ አሁኑኑ ነይ አላት። የገጠማትን ችግር በዝርዝር እንድትነግረውም ጠየቃት። በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፈራት፣ ከመናገር ተቆጠበች። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ዝርዝሩን እንድታስረዳው ጠየቃት። የሰማውን እውነት በዝርዝር ደገመችለት። ከዛም ለደራርቱ ባል ተደወለ። መለስ ነኝ፣ ጠቅላይ ሚኒስተር መለስ ዜናዊ ነኝ። ባሏ በድንጋጤ ስልኩን ጣለ። ስልኩን በድጋሜ ተደወለ። መለስ ነኝ፣ ተረጋጋ። ከደራርቱ ጋር ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም ሀምሳ በሀምሳ ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው ቢሮና እፈልጋለሁ። እንዴት መምጣት እንዳለበት ሰው ልክላለሁ። የደራርቱ ባል አራኔ ሁሉንም ትውሰድ። አሁኑኑ መልስላት አለሁ። እኔ እኮ ተናድጄ ስለተጣላም ብዬ ነው እንጂ መለስ ዜናዊም፣ አይ ሙሉ አይሆንም ግማሹ ላንተም ይገባል፣ ግማሹን ግን መልስላት። ያላንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መለሰልኝ። መለስ ዜናዊ ሁሌም ለወገኑ ሕዝብ የኖረ ነው። አትሌት ደራርቱ ቱሉ የመለስ ዜናዊ ቀብር ስነስርዓት ላይ ለኢቲቪ የተናገረችው ነው። ፎሎ ማድረጋችሁን እንዳትረሱ መልካም ምሽት።